ማንም እንደናንተ ግድ የለውም። ስለ ህልማችሁ፣ ስለ ፍርሃታችሁ፣ ስለ ህመማችሁ ግድ አይሰጠውም። ይህ ማለት ግን ጭካኔ ማለት አይደለም፣ ግልጽነት ነው። ሰዎች መጥተው እንዲያድኗችሁ መጠበቃችሁን ስታቆሙ ራሳችሁን ማዳን ትጀምራላችሁ። የስቶይክ ፍልስፍና የሚጀምረው እዚህ ጋ ነው፣ በባለቤትነት እንጂ በጭብጨባ አይደለም። ማርከስ ኦሬሊስ ለመታየት አልጻፈም፣ ከራሱ ጋር ለመታረቅ ነው የጻፈው ለዓለም መስራት ስታቆሙ ድሮ መሆን የነበረባችሁ ሰው መሆን ትጀምራላችሁ። ታዳሚ የለም፣ ቫሊዴሽን የለም፣ ዓላማችሁና እናንተ ብቻ። ማርከስ ኦሬሌስ አንድ ግዛት ይገዛ ነበር፣ አሁንም አንድ እውነት ለማስታወስ ጽፏል። ሁላችንም ከሌሎች ይልቅ ራሳችንን እንወዳለን፣ ነገር ግን ከራሳችን ይልቅ ስለ እነሱ አስተያየት የበለጠ እናስባለን። ትክክለኛው ጥንካሬ ሌሎች ሰዎች እንዴት እንደሚመለከቷችሁ ባለመጨነቅ ነው። ትክክለኛው ጥንካሬ ማንም ሰው በማይመለከትበት ጊዜ በዝምታ የተገነባ ነው። ዛሬ ዓለም በጩኸት፣ በአስተያየቶች በጭብጨባና በማዘናጋት ተጥለቅልቃለች። ሰዎች የሚያስቡትን አትቆጣጠሩም። የምትቆጣጠሩት እንዴት እንደምትኖሩ ብቻ ነው። አእምራችሁ ምርጫችሁና መንገዶቻችሁን በጽንፈኝነት ስትይዙ የማይናወጥ ትሆናላችሁ። ማንም ሰው እንደምታስቡት በቅርበት አይመለከትም። አብዛኛዎቹ ሰዎች ሁሉም ሰው እያየ ባለው ቅዠት እያንዳንዱን እንቅስቃሴ፣ እያንዳንዱን ቃል፣ እያንዳንዱን ፖስት ሰዎች በእነሱ ላይ እየፈረደ እንደሆነ በሚያስመስል ቅዠት ውስጥ ተይዘዋል። ግን እውነቱን ለመናገር ሰዎች ይረሳሉ፣ ስክሮል ያደርጋሉ፣ በራሳችሁ ትርምስ ውስጥ ተጠምደዋል። ሕይወታችሁ ትርኢት አይደለም። ለዓለም ትርኢት ዕዳ የለባችሁ። ማርከስ ኦሬሊስ ራሱን እንዲህ ሲል አስታውሰ፣ ሌሎች ስለሚያደርጉት ወይም ስለሚያስቡት ነገር በመጨነቅ ጊዜ አታባክን። በምትቆጣጠረው ነገር ላይ አተኩር። የሚሰማችሁ ጭንቀት ከመስራታችሁ በፊት የምታመነቱት ብዙውን ጊዜ በምናባዊ አይኖቻችሁ ላይ የተመሰረተ ነው። እየተመለከታችሁ እንደሆነ ታስባላችሁ። ችላ እየተበላችሁ ይመስላችኋል። ነገር ግን ማንም ሰው እንደማይመለከታችሁ ስትገነዘቡ ማሳየት አቁማችሁ መገንባት ብቻ ትጀምራላችሁ። አንድ እርምጃ ወደፊት ለመሄድ የግድ የሰዎች መወረድ አያስፈልጋችሁም። በታማኝነት ለመንቀሳቀስ ጭብጨባ አያስፈልጋችሁ። ማንም ሰው በማይመለከትበት ጊዜ የምታደርጉት ስራ በጣም አስፈላጊ ስራ ነው። ባህሪያችሁ የሚቀረጽበት ቦታ ማንም ሰው በማይመለከትበት ጊዜ ነው። የራሳችሁን ክብር የሚገኘው እዚያ ነው። ስለዚህ ራሳችሁን ጠይቁ። ማንም ሰው ይህንን እንዳደረጋችሁ የማያውቅ ከሆነ አሁንም አድርገዋለሁ፣ ምንም ጭብጨባ አያስፈልገኝም ማለት አለባችሁ። ምክንያቱም ያ ጥያቄ በእናንተና በእናንተ መካከል ያለውን ልዩነት ያሳያል። የማንንም ሰው ድጋፍ አያስፈልጋችሁ ስለሞከራችሁ አይደለም። ስለተቆዳችሁ አይደለም። ኤፒክቲከስ እንዲህ ብለዋል፣ ነገሮች እንደፈለጉት እንዲከሰቱ አትመኙ። እነሱ እንደሚሆንና እንዲከሰቱ ተመኙና በሰላም ትኖራላችሁ። ስቶይኮች ምቾት አይጠብቁም፣ ለችግር ይዘጋጃሉ። ዓለም ምንም ዕዳ የለባትም። ስለዚህ ምንም ካልተሰጣችሁ አትውደቁ። የራሳችሁን መገንባት ትችላላችሁ። እርዳታ አለመኖር የፍትሃዊነት አይደለም፣ ፈተና ነው። ግዴታችሁን ስታውቁ መጠበቅን ታቆማላችሁ። መስራት ትጀምራላችሁ። ማጉረምረም ታቆማላችሁ። በራሳችሁ ጥረት ከዜሮ የምትገነቡት ነገር ሁሉ የበለጠ ነው። ያለ ጭብጨባ የምታሸንፉት ሁሉ የመሰረታችሁ አካል ይሆናል። አቅም የለሽ አይደላችሁ፣ ኃይለኛ ናችሁ። ነገር ግን ለመዳን መጠበቅ ታቆማችሁ ብቻ ነው። በትክክል የምትቆጣጠሩት አንድ ነገር ይኑራችሁ። ኢኮኖሚውን አትቆጣጠሩም፣ ያለፈ ጊዜ አትቆጣጠሩም፣ ሰዎች በምን መልኩ እንደሚመለከቷችሁ እንኳን አትቆጣጠሩም። ግን አንድ ነገር ሙሉ በሙሉ ትቆጣጠራላችሁ፣ አእምሯችሁ። ማርከስ ኦሬሌስ እንዲህ ሲል ጽፏል፣ በአእምሯችሁ ላይ ስልጣን አላችሁ፣ ይህንን ተገንዘቡና ጥንካሬ ታገኛላችሁ። ዘመናዊው ዓለም ከአስተሳሰባችን በስተቀር ሁሉንም ነገር ከሰዎች እንድንጠብቅ ያሰለጥነናል። የስልካችን ፓስወርድ ከሰላማችን በላይ እንጠብቃለን። መልካችን ከውስጣዊ ሰላማችን የበለጠ እንጠብቃለን። ሁሉንም ነገር የሚጀምረው በአእምሮ ውስጥ ነው። አእምሯችሁ ደካማ ከሆነ ሕይወታችሁ በጭንቀት ውስጥ ይወድቃል። አእሙራችሁ ከሰለጠነ ማንኛውም ነገር በእርጋታ መጋፈጥ ትችላላችሁ። ታዲያ ባለቤትነት ማለት ምን ማለት ነው? ሐሳቦቻችሁን መጠየቅ፣ ምላሻቻችሁን መቃወም ወይ ትኩረታችሁን እንደ መሳሪያ መምራት፣ በድምጽ ጠልፎ እንዳይወሰድ ማድረግ ማለት ነው። ትኩረታችሁን እንደ ፈሳሽ መመልከት፣ ወደ አእሙራችሁ የሚገባውን ነገር በሰውነታችሁ ውስጥ ያለውን ነገር በምታጣሩበት ጊዜ በጥንቃቄ ማጣራት ማለት ነው። ምክንያቱም አእምሯችሁን ካልመራችሁ ሌላ ሰው እንደሚመራው ግልጽ ነው። ያንን ክልል አንዴ ከመለሳችሁ በኋላ ኃይለኛ የሆነ ነገር ትገነዘባላችሁ። በዙሪያችሁ ያለውን ሁሉ መቆጣጠር አያስፈልጋችሁ። በውስጣችሁ ያለውን መቆጣጠር ብቻ ነው የሚያስፈልጋችሁ። ማዳበር የሚያስፈልጋችሁ ሶስት ነገሮች አሉ። አንደኛው የአስር ሰከንድ ህግ። ምላሽ ከመስጠታችሁ በፊት እስከ አስር ድረስ ቁጥራችሁ መተንፈስ፣ ስሜቱ እንደ መጎድ እንዲያልፍ አድርጉ። ኃይላችሁን መልሳችሁ ተገኛላችሁ። ስቶይክ አይጨሁም በምክንያታዊነት እንጂ በሪፍሌክስ አይደለም። ያች የአስር ሰከንድ ከአንድ ሺህ ጸጠቶች ልትከላከል ትችላለች። ሁለተኛው የአንድ ሰዓት ብቸኝነት በየቀኑ ለአንድ ሰዓት ስልክ የለም፣ ጫጫታ የለም፣ እናንተና ሀሳባችሁ ብቻ ምክንያቱም ብቻውን መቀመጥ የሚችል ሰው በሰዎች መካከል የማይናወጥ ይሆናል። ሶስተኛው በየቀኑ ለአንድ ሰዓት ከማኅበራዊ ሚዲያ ላይ መራቅ አለባችሁ። ያንን ጊዜ ግባችሁን ለመገምገም ተጠቀሙበት። የሌላውን ሰው የተሳካለት ህይወት ከማየት የራሳችሁን ባህሪ የሆነውን ማዳብር ትጀምራላችሁ። ይህ ረጋ ያለ መንገድ ነው። ዲሲፕሊን ለመስጠት ጭብጨባ አያስፈልጋችሁም። ኃይለኛ ለመሆኑ እውቅና አያስፈልጋችሁም። ለመጀመር የማንንም ፈቃድ አያስፈልጋችሁም። ስለዚህ ራሳችሁን ጠይቁ፣ ዛሬ ምን ሆንኩ? የበለጠ ጠንካራ ወይስ ብልህ? አስፈላጊ ብቸኛው የውጤት መንገድ ይህ ነው። እስከ መጨረሻው ድረስ ስለተከታተላችሁን አመሰግናለሁ። ቻው